ያው እንግዲህ አሁን ትግላችን ቀጥሏል። አሁን በደረሰኝ መረጃ ደግሞ በሲዳማ ክልል ባሉ ብልጽግና ጽህፈት ቤት አመራሮች ለእያንዳንዱ ክፍለ ከተማ በእያንዳንዱ ክፍለ ከተማ ላሉ የብልጽግና ጽህፈት ቤት አባላት በጠቅላላ አዳዲስ ሲም ካርድ ወጥቶ ትልቅ እንቅስቃሴ ሚዲያ ከፍተው ትልቅ እንቅስቃሴ ሊያደርጉ ድምፅ የማፈን ድምፅ የማፈን እንቅስቃሴ ሊያደርጉ እንደሆነ እንግዲህ አዲስ መረጃ ደርሶናል። ወገን ሆይ ስሙ እንግዲህ ድምፅ ለማፈን ማለት ነው። የእውነትም እስኪ አንድ ነገር ልናገር፣ ፕሊዝ እባካችን የእውነትም የኔ የመሬት ጥያቄ ቢሆን የእውነትም የኔ እንደው የመኪና ችግር ቢሆን በዚህ ደረጃ ለምን አናወጣቸው? በዚህ ደረጃ ለምን ተናወጡ? ለምንስ በዚህ ደረጃ ህዝብ ከጥግ እስከ ጥግ ለምን ተነሳ? የእውነትም የቶክቻውና የኢትዮጵያ በቀለች ወይ አንዳንዶች ጥያቄ ሆኖ ለምን ተረበደበዱ? ለምን ተናወጡ? በዚህ ደረጃ አንዴ ሽማግሌን ለማስረገም ማምጣት፣ አንዴ ቲክቶክሮችን መግዛት፣ አንዴ በፌስቡክ ይሄ ሁሉ እኮ ነውጥ ወገኖች፣ የሄዱበትን የክፋት ጥግ የሄዱበት በደል በደላቸው አላስተኛ ብሏቸው ነው፣ ክፋታቸው አላስተኛ አላቸው። ለዛ እንዲት አርገን ነው የምንበቀላቸው ነው አሁን እንዲት አርገን ነው እውነትን ውሸት የምናስ ብለው አሁን እውነትን ውሸት የማስባል ትልቅ ፕሮጀክት ነው ነድፎ እየተንቀሳቀሱ ያሉት እነዚህ ሰዎች እውነት ውሸት ነው እንዲባል ማለት ነው። እነሱ ያጠፉትን ጥፋት አውቀው የሄዱበትን የወንጀል መዓት ያደረጉትን ክፉ ድርጊታቸውን አምነው ሕዝቡን በድለናል ብለው ይቅርታ ጠይቀው ክሰው እኛንም ይቅርታ ጠይቀው ከመመለስ ይልቅ እውነታቸው ምናምን ውሸታቸውን እውነት ለማስደረግ ትልቅ ትግል ውስጥ ነው ያሉት። ወገኖች ትልቅ ትግል ውስጥ ማለት ነው እና በዚህ ደረጃ እንግዲህ በዚህ ደረጃ የፌዴራል ብልጽግና ጽህፈት ቤት ይህንን ሀሳብ ይቀበለዋል እንዴ? እንዴ የብልጽግና ብልጽግና የሚለው ሀሳቡ ይሄ ነው ወይ? ብልጽግና ማለት ብልጽግናን ማምጣት ነው። ልማትን ማምጣት ነው። ለውጥን ማምጣት ነው። አገርን መለወጥ ነው። ወገኖች እዛች ምድር ላይ አንድ የሚታይ ነገር የሚጨበጥ የሚዳሰስ ነገር የሰሩት ነገር የለም እነዚህ ሰዎች። ስለዚህ ግፋችን ግፋችን እውነት ነው በሉ ነው ማለት ግፋችን ግፋችን ተቀባይነት ያገኝ፣ ማህተም ያገኝ፣ የእውነተኝነት ማህተም ሀሰታችን የእውነተኝነት ማህተም ያገኝ ብለው እንግዲህ አስቡት። በዚህ ደረጃ እንግዲህ ሲም ካርድ ወጥቶ ለእያንዳንዱ የብልጽግና የሲዳማ ክልል ብልጽግና ጽህፈት ቤት ለእያንዳንዱ ሲም ካርድ ወጥቶ እንግዲህ የስም ማጥፋት በሚዲያ ላይ የስም ማጥፋት ዘመቻ ሊከፍቱ እንግዲህ እንቅስቃሴያቸውን ጨርሷል። ስለዚህ ወገን ሆይ ስማ! የሲዳማ ተወላጆች ከጥግ እስከ ጥግ ስሙ፣ ተነሱ!